በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰባት በዚህች ቀን ቀሊን ከምትባል አገር ቅዱስና ብሩክ ድል አድራጊ የሚሆነው አባ በስኪሮን በሰማይትነት አረፈ። ይህም ቅዱስ ከእንዴናው ገዢ ከአርያኖስ ጭፍራ ውስጥ ነበር የከሃዲው ንጉሥ ዲዮቅልጥያኖስ ስለ አምልኮ ጣዖት የሆነች ትእዛዙ በደረሰችም ጊዜ ወዲያውኑ ይህ ቅዱስ በሕዝብ መካከል ተነስቶ ንጉሡን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነም ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ አገረ አስዮጥ በሄደ ጊዜ ወደ ንጉሥ ላከው። ከሱም ጋር ሌሎቹ አርማኒዎስ፣ አርኪያስ፣ ጴጥሮስ፣ ቀራኒዎስ የተባሉት ነበሩ። ልህም ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስም ደማቸውን ሊያፈሱ ከአባ በስኪሮን ጋር ተስማሙ። በንጉሡም ፊት በቆሙ ጊዜ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመኑ። ንጉሡም ትጥቃቸውን ይቆርጡ ዘንድ በየአይነቱም በሆነ ስቃይም እንዲያሰቃዩዋቸው አዘዘ። ንጉሱም እንዳዘዘም አደረጉባቸው። ከኒህ ከአምስቱ ግን ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማው ውስጥ እንዲጎትቱ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያዝናናውም ነበር፣ ያስታግሰውም ነበር። ያለምንም ጉዳትም አድኖ በደህና ያስነሳው ነበር። ከማሰቃየቱን በደከመ ጊዜ ከስራይኞች ሁሉ የሚበልጥ በስራውም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራይኛ መጣለት። እሱም የሽባ ቤቱን ዘግተው ሽንት እንዲጨር እንዲረጩበት አዘዘ። እንዲህም አደረጉ። እባብንም ይዞ በላዩ አሸኮሸኮና ለሁለት ክፍልም ሆኖ ተሰነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ወጪ አድርጎ አበሰላቸው። በሽባ ቤት ውስጥም ወደ አባ አበስኪሮን አቅርቦ ያንን መርዚ በላ ዘንድ ሰጠው። ቅዱሱም በላ፣ ግን ምንም ምን ጉዳት አልደረሰበትም። ያም መሰሪ የመኳንን ተጽልመት አለቃቸው ሆይ በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምን ምን ጥፋት ባልደረሰበት ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንህስ በክብረ ባለቤት በጌታዬ እና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለው። ወዲያውኑም ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም እስከ ታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ይቆርጡ ዘንድ አዘዘና በሰማይትነት አረፈ። በቅዱስ አበስኪሮስ ላይ ግን ቁጣና ብስጨትን በጨመረ በመጨመር ጽኑ ስቃይንም አሰቃየው። አባለ ዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራ ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግሥተ ሰማያት ተቀበለ። ቅዱስ አበስኪሮን ታምራቱም አንዱን እንነግራቸዋለን። በግብፅ በደቡብ በስሙ የታነጸች የቤተ ክርስቲያን ነበረች። ካህናትም ካህናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱም ጊዜ ባልተመለሱ ጊዜ ግን የንዳድ በሽታ አምጥቶ ሁሉም በአንዲት ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን በፈረስ ተቀምጦ የላይ ላይ ግብጽ የሆነች ብያሁ ወደምትባል አገር ደረሰ። የአገር ሰዎችም በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያቺን የሚሻትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ እሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሆንልህ አሉት። መቶ የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚያ ላይ የተነሳ አደነቁ። ከተኙ በኋላም ቤተ ክርስቲያኒቱን አፍልሶ ከግብፅ ደቡብ ወደ ላዕላይ ግብፅ በያሁ ወደምትባል አገር በመቶ የወርቅ ዲናር ወደ ገዛት ምድር ከንዋየ ቅድሳቷ ሁሉና ከአጸዷ ጋር አምጥቶ በዚያ አቆማል። የአገር ሰዎችም በጠዋት ነክተው ወደ ውጭ በወጡ ጊዜ ቤተ ክርስቲያኒቱን በደጃቸው አገኟት። እጅግ ፈጽመውም አደነቁ። ምስጉን እግዚአብሔርንም አመሰገኑት። በዚያች ከዚያች ጊዜ ጀምሮም ድንቅ ታምር የሚደረግባት ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን። በረከቱም ከእኛ ጋር ለዘላለሙ አድሮ ይኑር አሜን። ሰላም ለአበስኪሮም ዘታገሰ መከራ እስኪቱ ወርእሱ እስከ በመጠዋይ ተመትራ በደ መኮንን ምውዝ ለህይወተ ክርስቶስ ዘይተዘከራ ወለዘተቀትሉ ምስሌሁ ወዘተከለሉ ጌራ ሰላመ እብሎሙ ለሃም ሳራም በዝህች እምለት መኮንን አርማኒዎስ ያሰቃያቸው የአስራ ስድስት ሺህ ሰማዕታት የእረፍታቸው መታሰቢያ ሆነ።

በዚህች ዕለት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተከፈተችበትና የከበረችበትም ነው። እርሷም ዌላ በሚባል አደባባይ ያለች ሦስት ዓመት ከስድስት ወር ተዘግታ አይኖረች ነበረች። ይኸውም በአንድ ሺህ ሀያ ዓመት ተሰማታት ነው። እመቤታችን ከቅድስት ድንግል ማርያምም ሰው ለሆነ ሕይወትና መድኃኒት አድርጎ እርሷን ለሰጠን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለርህወተ ቤትኪ ዮም ከመኤሌአሳራበ ሆተዝናም በስሱ አብራ ወበሰላስ አም ማርያም ስመሪ አርወቶ ለሊና ዬ ህቱም ከመላሌሁ ይትካው ምስለ ፅድቅ ሰላም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም፣ ሰኔ ስምንት በዚች ቀን አምላክን የወለደች በሁለቱ ወገን ድንግል የሆነች የእመቤታችን የቅድስት ድንግል ማርያም የታወቀችው በውሃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። በዚህች ዕለት የአንድ ሺህ ሁለት ሰማዕታት መታሰቢያቸው ነው። ደግሞም የእትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በዚህች ዕለት የሮማኖስ እናት ትምዳ አረፈች። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር አሜን። ዛቅረብኩማ ሌታ ዘኪራ ላፈ ምለተጠምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ